ይህ አብሪሽ ያስፈራራት ነው ወደ ሕግ መውሰድ ትችላለች። በነገራችን ላይ ተወስዳለችም። በነገራችን ላይ እነዚህ ማለት ነው ለምን ምንስለሆነ ነው የሚያስፈራራት? ጋይስ የእውነት ይደብራል፣ ይደብራል። ለሴት ልጅ ክብር መኖር አለበት። በነገራችን ላይ ሩታም ሊወድ የሚችል ወንድ ማለት ነው ሴት ማክበር አለበት ብዬ ያስባል። በጣም አስመሳይ ነው በነገራችን ላይ፣ በቃ ለሴት ልጅ ክብር እንዳለው ነው የሚያስመስለው። ቢኖር ሊንገራችሁ ፍቅርና

ዳር አይባልም ይሄ ማለት ነው። ለምን በራሳችሁ ወስናችሁ ስላልገባችሁ ትዳር ውስጥ አራት ነጥብ ሁሌን ይናገራሉ። ይሄን ለመሰላችሁ አብሪሽ እና ሩታ ለስራ ነው ተገናኙት። በዛ የፍቅር ጥያቄ እንደምታቀርብ ሆና ነው ለስራ ይመጣችሁ። ለምን በቃ መስራት ስለነበረባችሁ እንደዛ ነው። ከዛ በኋላ እንግዲህ በእናንተ ሆይ ሆይ ፍቅር ውስጥ ገቡ። በእናንተ ኮሜንት፣ በእናንተ ሆይ ሆይ አብሪሽ በግድ ነው። አብሪሽ በነገራችን ላይ በእናንተ ጫና ነው አብሪሽ ሮታን ተቀበላት። ገባችሁ? እናንተ በምታደርጉ በውስጥ መስመር ከዛ በኮሜንት ስተጨናነቁ ነው ልጁ ወደ ፍቅር ገባ። ገባችሁ? ለስራ ነው ተገናኙት። ከዛስ ካልተጋባችሁ አላችሁ ተጋቡ። ቤተሰብ ሳይፈቅድ ቤተሰብ ሳይስማማ ተያይዘው ጠፉ። ቤክራ የከፈላችሁ ስታኖሩ ነበረ። እናንተ ስህተት ነው። አንድ ሰው ትዳር ውስጥ ሲገባ ጋይስ ሁለቱ መስማማት አለባችሁ። ሁለቱ መታወቅ አለባቸው። ሁለቱ ስግባቡ ነው ትዳር ማለት፣ ይቃቃ ጫወታ አይደለም። በእርግጥ አብረሽ ቢቃቃ እየተጫወተ ነው። ትላንትና እንኳን አያችሁ። ኤቨን አላስረዳትኝ ለዚህ ለዚህ ነው ብላ ያለፈ ታሪክ ነው በቃ እንደዚህ ብዬ አሳለፍኩ ነው አለ ባችሁ አይደለም ይሄ ትልቅ ስታት ነው ትልቅ እነዚህ አይነት ነገር መቋም አለባችሁ። ምን መሀል ብትውዱ ማለት ነው አንደኛ የታችናት ሩታ ማናተ አዎ የታች ናት ነፃም እንደዛ ፍቅርም እንደዛ ገባችው ፍቅር ሲያስለቅስ ነበረ ነፃም ደግሞ አው መጣች ለምን ማን ስለሆነ ነው እሱ የሚያስፈራራት ነው ማን ስለሆነ ነው የሚያስፈራራት ሲጀምር ነፃ ያለችው ነገር ያስፈራራኝ ነው እሱ ነገር ህዝቡ እንዲወቅልኝ ፈልጋለሁ ማስፈራራቱን ይቆም ነው አለችው ለምን ያስፈራራታል ብር ስላለ ያ ቆርቆሮ ስላለው ማን ስለሆነ ነው? ኢትዮጵያ ውስጥ እኮ ነው እንዴ! በተለይ ደግሞ በጣም የገረመኝ እና ማርኬም ቪዲዮ ውስጥ አሉበት እና ማን ነው ኤፍሬምም አለበት። ገባችሁ አይደለም? ይሄ ሄ ሲታት ነው በቃ ሲታት ነው ኦይ ያለፈ ፍቅር ነው፣ ይሄ ያለፈ ታሪክ ነው። ታሪኩ ታሪክ ነው። ትክክል። ያቺ ልጅ ማዋሸት አልነበረበትም። ዩኒቨርሲቲ ኮስቱን የተማረች እሱን እየጠበቀች ነበር። ታምናለህ? ገባችሁ? ስለዚህ ቢያንስ ማሳወቅ ነበረበት። በቃ ለምን ይዋሻታል? እንዲህ ይደብራል ውሸቱ። ዋሻት ለምን ያስፈራራታል? በሌሎቹ ሰዎች ምን ስለሆነ? እንዲህ ምን ሆናችሁ ሴቶች? በተለይ ማለት ነው ከተጎደሰው ጎን ቁሙ ለምን። ይሄ ልጅም እንዲስተካከል፣ ይሄ ልጅም ጥፋቱ እንዲያምን ይቅርታ መጠየቅ አለበት። እች ልጅ መካስ አለበት ስትጀምር። ይቅርታ ወጥቶ በቃ ተሳስቻለሁ፣ ከዚህ በኋላ እይወት ጀምራለሁ ብሎ እሷ መካሳ አለበት ብዬ አስባለሁ። ጋይስ ገባችሁ። እንደዚህ አይነት ቀልድ ይሰራ እዚ ዘና ብሎ እናቴ አስባችኋል። ተንበረከከ ስንቴ ተንበረከከ? በእናታችሁ ስንቴ ለሩ ተራሱ ሶስቴ ነው ተንበረከከ። ገና ደግሞ በቤተሰብ ምንድነው በቤተሰብ አሁን እንግዲህ መቼም ሰርግ አልተደረገም። በቤተሰብ ስደረግ አሁንም አራተኛን ይንበረከካል ማለት ነው። እና እንደዚህ አይነት ስህተት መቃወም አለባችሁ። ውደዱ፣ እግዚአብሔርን ደግፉ። በዚህ ቅሬታ የለኝም እኔ ምንም ማለት ነው። ግን ስህተቱን ተናገሩ፣ ስህተት ነው በቃ ውዶች። የምልላቸው ፈልጌ ነው እንደዚህ አይነት ነገር መቃወም አለባችሁ ብዬ ያስባለሁ። ያችን ቤታችን ናት